ይህ አዋዜ ሰበር ነው። የራሽያው ፕሬዚደንት ቭላዲሚር ፑቲን ቀናቸው። ዩክሬንና አውሮፓ ፕሬዚደንት ዶናልድ ትራምፕ ራሽያ ተኩስ አቁም ካልተስማማች አሜሪካ ተጨማሪ ማዕቀቦች ትጥልባታለች በማለት ባለፈው ሐሙስ ትሩዝ በተሰኘ ማኅበራዊ ሚዲያቸው የገለጹትን አቋም ተገን በማድረግ የአውሮፓ ህያላን ፈረንሳይ፣ እንግሊዝ፣ ጀርመንና ፖላንድ የዩክሬኗ መዲና ኪየቭ ተሰባሰቡ። ቅዳሜ ዕለት ናች። ከዛም ለፕሬዚደንት ቭላዲሚር ፑቲን የማፈናፍን ትእዛዝ ሰጡ። ቭላዲሚር ሆይ ይላል የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን፣ የጀርመኑ ቻንስለር ፍሬደሪክ ሜርዝ እና የፖላንድ ጠቅላይ ሚኒስትር ዶናልድ ታስክ ማስጠንቀቂያ ሲጀምር ለሰላሳ ቀናት በአየር በባህርና በየብስ የሚጸና ተኩሳቁም እስከ ነገ ሰኞ ያለምንም አንጃ ግራንጃ እሺ አሜን ብለው ተቀብለው ተግባራዊ ለማድረግ እሺ ይበሉ። ነገር ግን እስከ ሰኞ መቀበሎን ያላሳወቁ እንደሆነ የኤነርጂ ዘርፎ ላይ ሌላ አዲስ ግዙፍ ማዕቀብ ይጣልቦታል ይላል። የፍቃደኞች ጥምረት የተባለና ተኩስ አቁምን ተከትሎ የዩክሬንን የአየር የብስና የባህር ክልል ለመጠበቅ የሚያስችል ጦር እያደራጁ ያሉት እንግሊዝና ፈረንሳይ በፕሬዚደንት ቭላዲሚር ፑቲንና በፕሬዚደንት ዶናልድ ትራምፕ መካከል መጋረጃ ጣልን ብለው ጮብ የረከጡ ፕሬዚደንት ቭላዲሚር ፑቲን ይህን እሳቸውንና ፕሬዚደንት ዶናልድ ትራምፕን ሆድና ጀርባ ለማድረግ አፋፊ የደረሰ የአውሮፓ ሀያላን ሴራ ለመቀልበስ የቼዝ ተጫዋች ጭንቅላት መዋስ ነበረባቸው። ጋዜጠኞችን በአስቸኳይ ወደ ክሬምሊን አዳራሽ ጠሩና አሰሉ። በታምኑም ባታምኑም ሰባት ሰዓታት ፈጀባቸው። ጋዜጠኞቹ ከክሬምሊን አዳራሽ ሳይወጡ ዐይናቸውን እንዳፈጠጡ ሰዓቱ ከሌሊቱ ሰባት ሰዓት ሊያመለከተ ይሄን ጊዜ ፑቲን ብቅ አሉ። መግለጫ መስጠት ጀመሩ። ጥለንባቸዋል ስላሉት ዛቻና ማስጠንቀቂያ አዲስ አበቤዎች እንደሚሉት ቭላዲሚር ፑቲን ባልሰሜ አለፉት። ክቡራን እነሆ ከዩክሬን ጋር በሚቀጥሉት አራት ቀናት ውስጥ የፊታችን ሐሙስ ቱርክ ኢስታንቡል ውስጥ ያለምንም አንጃ ግራንጃ የእናቴ ቀሚስ አደናቀፈኝ ቀጥተኛ ድርድር እንዲጀመር ሐሳብ አቅርባለሁ። ዝርዝር አፈጻጸሙ ላይ በነገ ዕለት እሁድ ከቱርኩ ፕሬዚደንት ረሲፕ ኤርዶጋን ጋር እነጋገርበታለሁ። አውሮፓውያን አሜሪካንን በደጀንነት ይዘናል ብለው የእሳት አለሎን ወደ ፑቲን እግር አስጠግተናል ብለው ባመኑ የሰዓታት ልዩነት ፑቲን ከዚህ በኋላ ውሳኔው የዩክሬን ባለሥልጣኖች እጅ ውስጥ ነው፣ ኳሷ እነሱ እግር ሥር ናት ብለው ብድቅ አሉ። አውሮፓውያኑም የሞስኮ ስትራቴጂካዊ ባላንጣቸው ፑቲን እምቢ ሳይሉ እሺ የማይሉበትን ታክቲካቸውን እየተጠቀሙ መሆኑን በመገንዘብ በአንድ ድምፅ መለሱላቸው። ከነጋ በኋላ ከተኩስ አቁም መከበር በፊት የምናወራበት ጉዳይ የለንም ከተኩስ አቁም ስምምነት በኋላ ለሁሉም ወሬ፣ ለሁሉም ድርድር ይደረሳል አራት ነጥብ በማለት በሩን ከረቸሙ። ዩክሬንም ይሄንኑ ደገመች። ሌላው ቀርቶ የቱርኩ ኃያል ፕሬዚደንት ኤርዶጋንም የራሽያና ዩክሬን ቀጥተኛ ድርድር ያውም በሀገራቸው ኢስታንቡል ማለፊያ ሐሳብ መሆኑን አድንቀው፣ ነገር ግን ከተኩስ አቁም ስምምነት በኋላ ቢሆን መልካም ነው አሉ። ፑቲን መውጫ አልባ የተጣጉ መሰሉ። በዚህ መካከል ተንታኞች ያሉት አንድ ነገር ፕሬዚደንት ዶናልድ ትራምፕ የተኩስ አቁም ስምምነት ሁሉ ሊፈረምበት ይችላል ያሉት የቱርክ ቀጥተኛ የሞስኮ ኪየቭ የድርድር ሐሳብ አማሏቸው የዩክሬኑን ቮሎዶሜር ዘለንስኪን ሂድና ተደራደር ብለው እንዲያዙት ሊያደርግ ይችላል አሉ ተንታኞች። በትክክል የሆነውም ይሄ ነው አድማጮች፣ ብታምኑም ባታምኑም ፕሬዚደንት ዶናልድ ትራምፕ ማኅበራዊ ሚዲያ ገጻቸው ጎራ ብለው ዩክሬንን ማቄን ጨርቄን ሳትይ የፊታችን ሐሙስ ኢስታንቡል ውስጥ እንዳይሽ ከራሽያ ጋር የፊት ለፊት ድርድር አሁኑኑ ጀምሪ ሲሉ አሰብቶ ዩክሬን ሹድ አግሪ ቱ ዚስ ኢሚዲየትሊ ኢሚዲትሊ ናው ሲሉ ጻፉ። አስገራሚው ነገር ከዚህ ከፕሬዚደንት ዶናልድ ትራምፕ ዩክሬን ሐሙስ ኢስታንቡል እንዳይሽ ማሳሰቢያ ወይም ደግሞ ማስጠንቀቂያ በኋላ የዩክሬኑ ፕሬዚደንት ቮሎዲሚር ዘሌንስኪ የጠዋቱን ሐሳባቸውን ቀይረው በኤክስ ገጻቸው ላይ ምንም ጊዜ ማጥፋት አያስፈልግም፣ ሐሙስ ኢስታንቡል ውስጥ እኔ ራሴ ይታያለሁ ለድርድር እሄዳለሁ ሲሉ አስታወቁ። ከዚህ ከራሷ በዚህ የተነሳ ከራሷ ከዩክሬን ከእንግሊዝ፣ ከፈረንሳይ፣ ከጀርመንና ፖላንድ ጀምሮ አውሮፓ ኩም አለ። ዩክሬን ከፑቲን ጋር ከቶም ስምምነት የምትደርስ መሆኗ መጠራጠር ጀምሬአለሁ በማለት ዶናልድ ትራምፕ በውስጡ ጥብቅ ማስጠንቀቂያ ያለው መልእክትም አክለው ነበረ ሰይፉን በኬባናት ላይ የሚወዘውዝ ነበረ ችግሩ ከአንቺ ሳይሆን አይቀርም የሚል ይህ ሁኔታ በክሬምሊን ፑቲንና ጓዶቻቸው የቦድካ ዋንጫቸውን እያጋጩ ኡራ ሲሉ ከኬቭ እስከ ዳውኒንግ ስትሪትና ኤሊሴ ቤተ መንግሥት ድረስ ጥርሳቸውን እያንቀጫቀጩ ሜርች አሉ ወይነዶ ማለታቸው ነው። ኢሳይያስ እንደሰማው ነው፣ ነገሮች መልክ እየያዙ ይመስላሉ። ምክንያቱም ለምሳሌ ቭላድሚር ፑቲን በአስቸኳይ ኢስታንቡል ውስጥ ለድርድር እንቅረብ የሚለው ሐሳብ በሁሉም ወገኖች ተቀባይነት ማግኘቱ በጣም የሚገርም ነው ግን ዓለም እዚህ ቦታ ላይ ሁለት ጥያቄዎች ናቸው ያሉኝ አሁን ቭላዲሚር ፑቲን ይህንን የድርድር ሐሳብ ባይቀበሉ ኖሮ የኢነርጂ ምርታቸው ላይ ማዕቀብ እንጥላለን ሲሉ ምን ማለት ነው ለምሳሌ አሁን እንግዲህ ሩሲያ ላይ እጅግ በጣም ከፍተኛ የሆነ የማዕቀብ አለ ወደ ሁለት ሺህ አካባቢ የሚደርሱ ማለት ነው። አሁን ተጨማሪ ማዕቀብ እናደርጋለን ካሉና በቀጥታ ደግሞ የሩሲያን ኢኮኖሚ የሚጎዳው ከሆነ ይሄስ ራሱ ቀጥተኛ ጦርነት አይደለም ወይ? ሩሲያን በቀጥታ ወደ ከፋ ጦርነት ውስጥ እንድትገባ አያደርጋትም ወይ? የማዕቀቦቹ ጋጋታ። ሌላው ደግሞ ጥያቄ ምንድን ነው? አሁን ለምሳሌ በአስቸኳይ ይሄ ድርድር የሚካሄድ ከሆነ በተለይ ደግሞ መጀመሪያ ከምንም አይነት ድርድር ቀድመው የተኩስ አቁም ስምምነት የሚለው ነገር እስካሁን ድረስ ሩሲያ ትከተለው ከነበረው ለምሳሌ እስካሁን በሩሲያ እጅ ያሉ አራቱ ቦታዎች ክሬሚያንም ጨምረው ማለት ነው። እነዚህን የሚቃረን ሀሳብ ይመጣል ወይ፣ ወይም ደግሞ አውሮፓውያኖች ካሁን ቀደም እንዳሰቡት ልክ የተኩስ አቁም ስምምነቱን ተከትለው የሚገቡ ከሆነ ለሩሲያ ራስ ምታት አይሆንም ወይ? ራሲያ ላይ የተጣለው ማዕቀብ ብዛት ከሀያ ሺህ በላይ ነው። ይሳያስ ከራሲያ በፊት በእንዲህ አይነት የማዕቀብ ቱባ እየተተበተበ ሀገር ኖሮ አቅም ይህን ያህል ማዕቀብ ተጥሎበት ደግሞ ተጥመልምሎ የማይወድቅ ሀገር ሪሊ አስቸጋሪ ነው። ሁለተኛው አሁን ትልቅ ጨዋታ ነው። ራሽያ ቭላዲሚር ፑቲን ማነው ፕሬዚደንት ዶናልድ ትራምፕ ያቀረቡት የሰላም ሀሳብን ደጋግመን ተናግረናል። ክሬሚያ ልሳነ ምድርን እና አሁን የያዘቻቸውን አራቱን ግዛቶች በራሽያ እጅ ስር በሕጋዊ መንገድ እንዲቆዩ የአሜሪካና የራሷ የኬቭ ብሎም ወደፊት የምዕራብያኑ ይሁንታ እንዲኖር ይኖ የሚጠይቅ ነው እና ይሄ ለራሽያ የተሰጠ ትልቅ ኮንሴሽን ነው። ለራሽያ የተሰጠ ትልቅ ማግባቢያ ነው። ማግባቢያ ነው። ወይም ደግሞ በዚህ ደረጃ ዶናልድ ትራምፕ ይሄድበት ያሉት የሰላም አተያይ ምንድን ነው? ከራሲያ እጅ ማውጣት ይቻላል ወይ ነው፣ በምን መንገድ ከእጇ ማውጣት ይቻላል? የክሪሚያን ምድር ለምሳሌ 14 ዓመት በእጇ ነው ያሉ እነዚህንም አራት ግዛቶች እውነቱን ለመናገር ራሲያን ወክተን እናስለቅቃለን በሚለው ከሮ ከሄደ የዚችን አገር የምድራችን ቁጥር አንድ ባለ ኒውክሌር መሆንን መርሳት አለብን፣ ወይም እሱ ትዝ እንዳይለን አረቄ መጠጣት አለብን እንደማለት ነው ዶናልድ ትራምፕ ያቀረቡት። ስለዚህ ምን ማድረግ አይቻልም፣ ይሄ ፋክት ነው። ይሄንን መቀበል ደግሞ ሰላምን ይጀምራል ነው የእሳቸው አቀራረብ። እና ዩክሬን ይሄን ዛሬ ብትቀበይ ብዙ ታድኛለች ነው አሉ። ዛሬ ባትቀበይና ጦርነትን ብትቀጥ እና እንደገና ወደዚህ ለሰላም ሀሳብ ብንመጣ ከአራቱ በተጨማሪ ሌሎችን ማተሽ ሊሆን ይችላል። ፕሮባብሊ ኬየብን ማተሽ ሊሆን ይችላል። ምናልባትም ገፍቶ ከሄደ ቮሎዶሚር ዘለንስኪ አንድ ቀን አገር የሌለው ፕሬዚደንት የመሆን እድል አለ ያሏቸው። ስለዚህ በዚህ መንገድ ሳቸው አጠቃላይ ነገሩን የሚያዩት። ግን በራሽያ በኩልም ይህን ግንዛቤ ተወስዶ ለሀሳባቸው ተገዥ እንድትሆን ይፈልጋሉ እና በዚህም በዛም ተባለ ዞሮ ዞሮ እሺ ያለቻቸው ነገር ደግሞ የለም። ስለዚህ ብሶባቸው ሐሙስ ዕለት የተኩስ አቁምን ማትቀበል ከሆነ ሩሲያ በኤነርጂው ላይ ኤነርጂው እንግዲህ ማለት ማዕቀቡ ከባድ ማዕቀብ ነው። ይሄ በተለይ ከሷ የተፈጥሮ ጋዝና ነዳጅ የሚገዙትን ሕንድና ቻይናን የማዕቀብ ኢላማ ሊያደርግ የሚችል ነው። ስለዚህ ይሄ ከባድ ነው ራሽያ፣ ከባድ ነው እና አሁን ይሄንን አይተው ነው በዚህ ጉዳይ ላይ ስታርመር በአንድ ቀን ሶስቴ፣ ነው አራት ያወርተዋል ዶናልድ ትራምፕን። ስለዚህ አሁን ይሄን አስተሳስሩና የራቀችን አሜሪካን እንደገና ፊቷን ወደ አውሮፓ መለሱና በባቡር በአውሮፕላን ኬቭ ገብተው ተወያይተው በከፍተኛ መነሳሳት ቅድም የተጠቀሰውን እልቲሜተም ለራሽያ ቭላድሚር ፑቲን ሰጡ ማለት ነው። እሺ በል ተኩስ አቁሙን እስከ ሰኞ እምቢ ብትል በዚህ በኤነርጂ ዘርፍ ላይ ግዙፍ ነው ማዕቀብ ይጣልብሃል። ፊኒሽ እንደዛ ብሎ የተነሱት ስለዚህ አሁን ትልቁ ነገር ራሽያ ከፕሬዚደንት ትራምፕ አሜሪካ ጋር የሁለትዮሽ የግንኙነት ማሻሻል ነው ብሎ ያካተተ ነው። ግዙፍ የቢዝነስ ስምምነቶችን ያካተተ ነው። በመስመር ላይ ያለ ጉዳይ ነው። ስለዚህ አሁን የአውሮፓውያኑ ፈጣን አካሄድ ወዲያውኑ የፕሬዚደንት ዶናልድ ትራምፕ የሐሙስ ማስጠንቀቂያ ላይ ተመርክዞ ማለት ነው። ራሽያ ማ ነው ፑቲንና ዶናልድ ትራምፕን ሆድ እንዳጀርባ ማድረግ ነው። ስለዚህ ራሽያ በእንዲህ አይነት አልቲሜተም በእንዲህ አይነት አሁን አለበለዛ የሚል እንደማት ስራ ስለሚያውቁ ወጥመድ ውስጥ ትገባለች። እና አሜሪካም ይህንን እርምጃ ብትወስድ ሁኔታዎች እየጦዙ ከሄዱ ከጆ ባይደን የበለጠ ጦርነቱ ላይ ትልቅ ጫና ሊያሳርፍ የሚችል ሌላ አዲስ ሪያሊቲ ነው ሊፈጥሩ የሚችሉት። ስለዚህ ይህን ለመጠቀም ይህንን ማስጠንቀቂያ ሰጡ። ልብ አድርጉ፣ ቅዳሜ ዕለት ነው የሰጡት። በአጠቃላይ ለቭላዲሚር ፑቲን የሰጧቸው ጊዜ አርባ ስምንት ሰዓት አይሞላም። በነገራችን ላይ በዚህ ጊዜ ውስጥ ያለአንጃ ግራንጃ ፈቃደኛነትን አረጋግጥ የሚል ነበረ። ከዚህ በፊት ቭላዲሚር ፑቲን የሰላሳ ቀኑን የተኩስ አቁም ለመቀበል መጀመሪያ እናንተ ወታደራዊ እርዳታችሁን አቁሙ ለኬብ የምታደርጉትን ነው። የተኩስ አቁሙ በሚከበሩበት ሰላሳ ቀናት ውስጥ ለሰላሳ ቀን የእናንተ ወታደራዊ ድጋፍ መቆም አለበት የሚል ነው። አየህ ስለዚህ አሁን ዓላማው በፑቲንና በዶናልድ ትራምፕ መካከል መጋረጃ መጣል ነበረ። ይህን እኮ እኛ አቅርበነዋል አደለም እንዴ? ጠዋት በዚህ መንገድ። ስለዚህ ቭላዲሚር ፑቲን ያደረጉት ምንድነው? ጋዜጠኞችን በአስቸኳይ ወደ ክሬምሊን አዳራሽ መጥራትና ይህንን አዲስ የሰላም ሀሳብ የሰላም ኢኒሽቲቭ መውሰድ ነው። አሁን አውሮፓውያኖች ራሽያን ኮርነር ለማድረግ የሀሳብ አፍላቂነቱ እነሱ ይዘው ራሽያን አድርጊ የሚል ሁኔታ ላይ ሲደርሱ ራሽያ ሁኔታውን መቆጣጠር ነበረባት መልሳ ይህን መልሳ ለመቆጣጠር ብላዲሚር ፑቲን ያለምንም ቅድመ ሁኔታ ያለምንም የእናቴ መቀነት አደናቀፈኝ በአራት ቀን ጊዜ ውስጥ በቱርክ ኢስታንቡል እንገናኝ፣ ቀጥታ ቀጥታ እናወራለን፣ መሠረታዊ ችግሮቹ እናነሳለን፣ በዚህ ውይይት የተኩስ አቁም ስምምነቱ ሉ ሊፈረም ይችላል መጀመሪያ የሚል ሀሳብ ይዘው መጡ ማለት ነው። ያ አሁን ይሄ ዶናልድ ትራምፕ የዩክሬንን ጦርነት በሰላማዊ መንገድ ለመፍታት ለሚያደርጉት ጥረት ትልቅ እርምጃ ሆኖ መታየትም ያጠራጥራል እና የሆነውም ኤግዛክትሊ ይሄ ነው። ኢሳያስ ዶናልድ ትራምፕ ሐሳቡን ወደድት። ስለዚህም አውሮፓውያኖች መጀመሪያ ተኩስ አቁም ተደርጎ ከዛ ውይይቱ ይቀጥላል። የቀጥታም ውይይት እንጂ ተኩስ እየተከፈተ መድፍ እያጓራ ምንድን ነው፣ ጥይት እየተተኮሰ ውይይት ሊመጣ አይችልም። መጀመሪያ አፈ ሙዞች ልሳናቸው ይዘጋ፣ ከዛ በምንም ጉዳይ ላይ የትም ቦታ የትም ስፍራ መወያየት ይቻላል። ስለዚህ ባስቀመጥነው ገና የደቀነ ገደብ ይሄ ሚቀበሉ ፑቲን ተኩስ አቁሙን ይቀበላሉ አይቀበሉም፣ አለበለዚያ ወደ ቀጣይ እርምጃ ይሄዳል የሚል ምላሽ ሰጡ። አውሮፓያኖቹ ነኬፍ እንደሰማው ግን ዶናልድ ትራምፕ ደ የቀጥታ ድርድርማ ማለፊያ ነገር ነው። እንግዲህ ዩክሬን ከራሽያ ጋር ተነጋገራ ስምምነት ላይ መድረስ አትፈልግም እንዴ? አሁን አልመስል እያለኝ በቶ አላሉ። አያ ምን ማለት ነው? እነሱ ቭላዲሚር ፑቲንን አሳጣን አውላላ ሜዳ ላይ አቆም ነው ራቁቱን አቆም ነው አጋለጥ ነው የወንድ መውጫ እንኳ አሳጣ ነው ብለው ሲሉ፣ ፑቲን ሰባት ሰዓታት ጋዜጠኞችን አስቀምጠው የፈጸሙት ነገር ምንድን ነው? የወንድ መውጫ መፍጠር ነበር። እናም ያበራ አዋጣቸውና ቭላዲሚር ፑቲን ዩክሬንን ተነሽና፣ ሄጅ ሐሙስ እዛ እንዳይሻሉ በጣም የሚገርም ነው። የአንድ ሰዓት ልዩነት አይሞላም፣ ፕሬዚደንት ቮሎዲሚር ዘለንስኪ ኤክስ ገጻቸው ላይ ወጥተው እንዴታ፣ ሐሙስ እኔ ራሴ ነኝ የሚሄደው፣ አንድ ቀን ማሳደር የለብንም። ይህ ጦርነት እልቂት የሚያደርስ ነው። ስለዚህ ዩክሬን ሐሙስ ኢስታንቡል ውስጥ ራሳቸው ቮሎዲሚር ዘለንስኪ፣ ምናልባትም በጣም እርግጠኛ ነኝ ከራሽያ ፕሬዚደንት ቭላዲሚር ፑቲን ጋር ለመነጋገር ኢስታንቡል ይገባሉ። ለዚህ ነው በክረምሊን ቤተ መንግስት አሁን ኢኒሽቲቭ የማን ነው? ኢኒሽቲቭን ያዘችው አሁን ራሽያ ናት። አይደለም ብዬ ኳሱን አሎሎን ማን እግር ሰጣለች? የአውሮፓ እግር ሰጣለች። ተቀበሉ ወይም ከትራምፕ ጋር ተጣሉ እኔ መና የሚል ነበር። ስለዚህ አሁን እነሱም ከዩክሬን ጀርባ መስመራቸውን ይዘው ቪሚር ፑቲን ያቀረቡትን የቀጥተኛ ድርድር መከተል ጀመሩ ማለት ነው። ለዚህ ነው ዘገባው ፑቲን ቀናቸው። እንድን እንድንለያደረገ ሌላ ያነሳው ነገር በትክክል ገብቶኝ ከሆነ ይሄ የፈቃደኞች ጥምረት የሚባለው የአውሮፓ ኃይል ያውቀው ደጋግመን የተናገረው ነው። ተኩስ አቁም ከተደረገ በኋላ የዩክሬንን የአየር የባህርና የምድር ክልል ሉዓላዊነት እናረጋግጣለን ብሎ በመደራጀት የሚገኝ ወታደራዊ ኃይል ነው። አለም ለትንታኔው አመሰግናለሁ። መልካም አዳር ይሆነል። መልካም